ነገርኳችሁ። በመሀል ዳኝነት ላይ የምትመለከቱት ሰከንድ ስታር ኢንተርናሽናል ዳኛ ፍቃዱ ዝና፣ ሪፌንድ ጀጅ፣ በሰማይ ማዕዘን የምትመለከቱት ፍቅር ምትኩ ሳሚ፣ በሰማይ ማዕዘን ሶሪ፣ በቀይ ማዕዘን የምትመለከቱት ሄነሪ አሊ ዮናስ ፌዴሬሽን የሚያዘጋጀው የታዳጊ ወጣቶች የምዘና ውድድር ነው እየተካሄደ የሚገኙ። ይህ ውድድር እንግዲህ በሶስት የእድሜ እርከኖች ተከፍሎ ነው እየተከናወነ የሚገኘው። በዩ15 ዩ17፣ እና ዩ20 በሶስት የእድሜ እርከኖች ተከፍሎ እየተካሄደ ይገኛል። እንግዲህ ይህ ውድድር ማክሰኞ እለት የጀመረ ሲሆን በዛሬ ሁለት ፍጻሜውን እያገኘ ይገኛል። በርካታ የፕሮጀክት ቡትኞች እጅግ የተሻለ ቴክኒክ የተሻለ ታክቲክ የተሻለ ስነ ልቦና ያላቸው እጅግ የሚያምር የጨዋታ ዘዬ ያላቸው ቡጥኞችን የተመለከተበት ውድድር ነበር ማለት ይቻላል። ከታዳጊዎች ጀምሮ እስከ ወጣቶች ያሉት ቡጥኞች የሚገርም ብቃት እንዳላቸው፣ ነገ የኢትዮጵያ ቦክስ ተተኪዎች እንደሆኑ በትክክልም ያስመሰከሩበት ውድድር ነው ማለት ይቻላል። ለዚህ ደግሞ የፕሮጀክት አሰልጣኞች ትልቅ ክብርና ምስጋና ይገባቸዋል። ይህንን ውድድር እንግዲህ ላዘጋጁ አካል ነው የአዲስ አበባ ቦክስ ፌዴሬሽን፣ በተለይ ለጽህፈት ቤት ኃላፊ ለግርማ ተስፋዬ ትልቅ ክብር ይገባዋል። እጅግ ግርማ ተስፋዬ ወይም የአዲስ አበባ ቦክስ ፌዴሬሽን ጽህፈት ቤት ኃላፊ እጅግ ለቦክስ ስፖርቱ እጅግ የሚለፋ ድንቅ ሰው ነውና በዚሁ አጋጣሚ በራሴን በካዞ ስም ትልቅ ምስጋናዬን አቀርብለታለሁ ሪስፔክት ቱ ሚስተር ዩኤል ዘላለም አሁን አሸንፎ ወረደ። ኤፍቶኒ መስራት የምትፈልጉ የኢትዮጵያ ቦክሰሮች ግሩፕ የሚል ጨዋታ አለ እና ፕሊስ እጃንም ጆይን አርጉት። ያ በአመት ነው። በአመት ሁለቴ ወር፣ ሶስቴ ወር አራቴም ሊያዘጋጅ ይችላል እንደ በጀት ነው። ካርታ ጋርቢ ኮትሪን ጋርቢ ውድድሩ እየተከናወነ የሚገኘው ራስ ኃይሉ ጂምናዚየም ነው። አዲስ ከተማ ክፍለ ከተማ ሄድ ኳርተሩ አጠገብ ነው፣ ወይም ከግሩም ሆስፒታል ከፍ ብሎ ወይም መድኃኒዓለም ትምህርት ቤት አለፍ ብሎ ባለው በመጀመሪያው አስፋልት የምትመለከቷቸው፣ የአምሳ አራት ኪሎግራም እንግዲህ ሄነሪ አሊ ዮናስ ከፍቅር ምትኩ ሳሚ ነው እየተጫወቱ የሚገኙ። ኦኬ፣ ቤቱን ፎሎ ያላረጋችሁ ቤቱን ፎሎ አድርጉት፣ ካርታ አድርጉት። ቴር ማድረግ እንዳይደረግ እንግዲህ ታብታብ ጋይስ ታብታብ ታብታብ ሚለን የኢትዮጵያ ብሔራዊ ቡድን ድንቋንስ ቦክሰኛ አብራን እያየች ነው የምትገኙ። የብሔራዊ ቡድንና የአዲስ አበባ ፖሊስ ቦክሰኛ እንዲሁም በአሁኑ ሰዓት ያው በርካታ ጂምናዚየሞች እያሰለጠነች ትገኛለች። ሚላ በጣም የምንወዳት የምትገርሙ ቡቲኛ ናት። ቤቱ ፎላ ያላረጋት ቤቱ ፎላ ሞሞ ቦክሲንግም ኦንላይን ስለሚያሰራ ሞሞ ቦክሲንግም ፎሎ አድርጉትና ከሱ ጋር ኦንላይን መሰልጠን ትችላላችሁ። በኦንላይን ክላሶች ይሰጣል። ስለዚህ የሞሞ ቦክሲንግን የዩቱብ ቻናልም አለው፣ ሰብስክራይብ አድርጉለት። እንዲሁም የቲክቶክ አካውንቱን ፎሎ አድርጉት። ላይ ፊን የተደረገው ታፕታፕ የሚለውን አካውንት ፎሎ አድርጉ። 240 ሰዎች አላችሁ ሶስተኛ አለው እዚህ ያው 247 ሰዎች አላችሁ። እንግዲህ የዛሬ ዛሬ ሞሞ ቦክሲንግ የታይትል ፋይት አለውና ዋው የሚገርም ፋይት ነው።

ቤቱን ፖሎ አላረጋቸሁ። ቤቱ ፖሎ አድርጉ ታብታብ እግ ማድረግ እንዳይረሳ። እንግዲህ የምትመለከቱት ውድድር የአዲስ አበባ ከተማ አስተዳደር ቦክስ ፌዴሬሽን የሚያዘጋጀው የታዳጊ ወጣቶች የምዘና ውድድር ነው። አሁን እየተወዳደሩ የምትመለከቷቸው እጅግ እልህ በተሞላበት ሁኔታ ነው እየተጫወቱ ያሉት። ያው ቅድም ደርቢ ናቸው እንዳልኳቸሁ ነው። ሄነሪ አሊ ዮናስ፣ ፍቅር ምትኩ ሳሚ ደርቢ ቦክሰኞች ናቸው። የፋይናል ራውንድ ነው አሁን። በጣም ተናንቀዋል። እጅ ለእጅ ነው የተያያዙ። ይህን ውጤት ለመውሰን የሚያስቸግር ይመስለኛል። በጣም ተያይተዋል። ሁለቱም ቦክስ ዩኤል ሪስፔክት ማይ ብራዘር። ሶስተኛ ዙር ሄነሪ አሊ ዮናስ ከፍቅር ምትኩ ሳሚ ደርቢ ጨዋታ ሶስተኛ ዙር። ማን ያሸንፋል? ሬድ ኦር ብሉ? እጅግ ተቀራራቢ ውጤት ነው ያላቸው እስካሁን ባየነው።

ሳር ብሉ ሁሉ ይገው ነው እንግዲህ ይህ ውድድር የአዲስ አበባ ከተማ አስተዳደር ቦክስ ፌዴሬሽን የሚያዘጋጀው የታዳጊ ወጣቶች የምዘና ውድድር ነው። ውድድሩ በሶስት ካታጎሪዎች ተከፍሎ እየተከናወነ ነው የሚገኘው በዛሬው እለት እንግዲህ ፍጻሜውን የሚያገኝ ይሆናል። እንግዲህ ውድድሩ ማክሰኞ እለት የጀመረ ሲሆን በዛሬው እለት ፍጻሜውን እያገኘ ይገኛል። ዩ ፊፍቲ ዩ ሴቨንቲ እንዲሁም ዩ ትዌኒ እየተደረገ ያለው ውድድር እጅግ በሚማርክ መልኩ እንግዲህ እየተካሄደ ዛሬ ላይ ደርሷል። ዛሬ የፍጻሜውን ጨዋታ እየተከታተላችሁ የምትገኙት ከራስ ኃይሉ ጅምናዚየም ነው። እንግዲህ ካዞ ቦክስ ቲቪን ሰብስክራይብ ያላረጋችሁ፣ ካዞ ቦክስ ቲቪን ሰብስክራይብ ማድረግ እንዳትረሱ። የተለያዩ የቦክስ ውድድሮች እዛ ላይ ስለምንጭ፣ ይህን ውድድር ሁላ እዛ ላይ እንጭናለን። ያለፋችሁ ካላችሁ እዛ ላይ ገብታችሁ መመልከት ትችላላችሁ። ቤቱን ፎሎ ያደርጋችሁ ቤቱን ፎሎ ማድረግ እንዳትረሱ። ማን ያሸንፋል? ሬድ ኦር ብሉ? ብራቦ! ጎበዞች፣ ሁለታችሁ ጎበዞች፣ ብራቦ!